ፑቲን ከሁለት ዓመት በኋላ ለመጀመሪያ ጊዜ ዩክሬን ላይ ምንም አይነት ጥቃት እንደማይፈጽሙ ቃል ገብተዋል። አሜሪካ በሩሲያ ላይ የምታደርገውን ስለላ አቆማለሁኝ ብላለች። ወጣቱ መሪ ቮልድመር ዜለንስኪ አሁን ልባቸው አረፍ ያለ ይመስላል። የሁለቱ ሀያላን አገራት የስልክ ምክክርና ይዞት የመጣው መልካም ዜና የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነው። ጠባቂው የስልክ ጥሪ ከዋይት ሀውስ ወደ ክሬምሊን ተደርጓል። ለዘጠና ያህል ደቂቃዎችም ንግግር አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደዚህ ክስተት በጉጉት የጠበቁት ያለም አይመስል። በእርግጥም ፕሬዚደንት ትራምፕ ገና ወደ ስልጣን ሳይመጡ አስቀድሞ በነበራቸው የምርጫ ቅስቀሳ ዘመቻ ላይ በሩሲያና ዩክሬን መካከል እየተካሄደ የሚገኘውን ጦርነት አስቆማለኝ ሲሉ ቃል ገብተው ነበረም። ይህ ወደ ፑቲን የተደወለ ስልክ ይህን ቃላቸውን ለመጠበቅ የተደረገም ነው። ፕሬዚደንት ትራምፕ ከስልክ ውይይቱ በኋላ ከፑቲን ጋር የነበራቸው ቆይታ መልካም መልክ የነበረው እንደሆነ ጠቁመዋል። በእርግጥም ትራምፕ በንግግራቸው በተወሰኑ ነጥቦች ላይ ደስ የተሰኙና ውጤት የያዙም ይመስላል። በመካከለኛው ምስራቅ እንዲካሄድ አስበው የጀመሩት ሁለቱን አገራት የማደራደርና የማቀራረብ እቅድ ተስፋ አይተውበታል ሲል ሲቢኤስ ኒውስ ጽፏል። በተለየ መልኩ በንግግራቸው ካነሷቸው ነጥቦች መካከል ሁለቱም አገራት በኃይልና በመሠረተ ልማቶች ላይ የሚፈጽሟቸውን ጥቃቶች በጊዜያዊነት ማቆም የሚለው ይገኝበታል። ይህን አስመልክቶም ፑቲን ሐሳቡን ሙሉ ለሙሉ ተቀብለውታል። ይህ ጉዳይ ባለፈው ሳምንት አሜሪካ ሁለቱን አገራት ከማደራደርባቸው ጉዳዮች አንዱ ነው ስትል ያነሳችውና ዩክሬንም የተስማማችበት ነጥብ ነው። አሁን ደግሞ በጉዳዩ ላይ ፑቲን ፍቃደኝነታቸውን ሰጥተዋል። ጊዜ ሳይፈጁም ስልኩን በዘጉበት ቅጽበት ለጦር ኃይላቸው መመሪያ መስጠታቸው ተረጋግጧል። ሌላኛው ነጥብ የጥቁር ባህር አካባቢ የሚደረገው ውጊያ ጉዳይ ነበረ። ትራምፕ እዚያ አካባቢ ላይ የሚካሄዱ ውጊያዎችና ውድመቶች ቢቆሙ ለሁለቱም ሀገራት ብቻም ሳይሆን በጥቁር ባህር ላይ ለሚጠቀሙ ሀገራትም ጭምር ዋጋ እንዳለው አንስተው ነበረ። ይህንንም ፑቲን በሙሉ ልብ ተቀብለውታል። ሁለት ዓመት ያስቆጠረው ጦርነት እልባት እንዲያገኝ እኔ ኃላፊነቱን እወስዳለሁ ያሉት ትራምፕ ለውስን ጊዜ የተኩስ አቁም ስምምነት ላይ ከተደረሰ ቀሪ ጉዳይ በቴክኒካዊ ድርድር መፈታት ይችላል ሲሉ ያቀረቡትን ምክረ ሀሳብ ፑቲን ይሁን ሲሉ ተቀብለዋል። እነዚህ ጉዳዮች በስምምነት ቢቋጩም የክሬምሊን ሰው ግን በበርካታ ጉዳዮች ላይ ይቆየኝ፣ አሁን ላይ አልስማማም ሲሉ ያልተቀበሏቸው ነጥቦች ስለመኖራቸው ፎክስ ኒውስ ዘግቧል። ዋነኛው ፑቲንን ደስ ያላሰኘው ነጥብ ለ30 ቀናት የተኩስ አቁም ይደረግ የሚለው ነጥብ ነው። በዚህ ጉዳይ ላይ ባለፈው ሳምንት ቮልዲመር ዘለንስኪ ተስማምተው የነበረ ቢሆንም ፑቲን ግን ከመስማማት ተቆጥበዋል። ሌላኛው ጉዳይ ለዩክሬን የሚደረገው ማናቸውንም አይነት ድጋፍ ይቆም የሚለው ይገኝበታል። ይህ የጦርነት በተጀመረበት ጊዜያትና እያደረም ሲቀጣጠል ዋነኛው የጦርነቱ አቀጣጣይ የነበሩት የአውሮፓ ሀገራትና አሜሪካ መሆናቸውን ያነሱት ፑቲን ዩክሬን አሁን ድረስ ዋጋ እየከፈለች ያለችው በእነዚህ አካላት አጉላለሁልሽ በአይነት ነው ሲሉ ክፉኛ ወቅሰዋል። በመሆኑም ማናቸውም ዜለንስኪን እየደገፉ የሚገኙ ሀገራት ከዚህ ተግባራቸው መታቀብ ይገባቸዋል ሲሉ በቅድመ ሁኔታነት አስቀምጠዋል። በሌላ በኩል ፑቲን በቀጥታ የስልክ ንግግራቸው ለትራምፕ ማስጠንቀቂያ ዘል መልዕክት አስተላልፈዋል። በዚህ የሁለቱ ሀገራት ጦርነት ከጥንስሱ አንስቶ እጇ በሰፊው የገባው አሜሪካ የዩክሬንን አይዞች ከማለት መጠነ ሰፊ የጦር ድጋፍ ከመስጠትና በቀጥታም አስተዋጽኦ ከማድረግ አንስቶ ሩሲያን እስከ መሰለል የደረሰ ተግባር ላይ ተሰማርታለች ይላል ሲቢኤስ የዜና ምንጭ። ይህም ሩሲያን በእጅጉ ያስቆጣ ጉዳይ ሆኗል። ይህን ተከትሎ ፑቲን መጠነ ሰፊ የተኩስ አቁም ስምምነት ተግባራዊ እንዲደረግ ከተፈለገ ሀገሪቱ የምታደርገውን ሩሲያን የመሰለል ተግባር እንድታቆም ሲሉ በጽኑ አሳስበዋል። ከዚህ ውይይት በኋላ አስተያየታቸውን የሰጡት ዜሌንስኪ በመርህ ደረጃ የተቀበሏቸው ነጥቦች መኖራቸውን ተናግረዋል። በተለይም በኃይል ማመንጫዎች የሚደረጉ ጥቃቶችን ሙሉ ለሙሉ ይቆማሉ ሲሉም አረጋግጠዋል። በፈረንጆቹ 2022 የተጀመረውና 1120 ቀናት ያስቆጠረው የሩሲያ ዩክሬን ጦርነት በታሪኩ ለመጀመሪያ ጊዜ ወደ ሰላም የመመለስ ተስፋ ታይቶበታል ሲል ስካይ ኒውስ ጽፏል።